ለእኛም እንዲገባን ምስጢረ ስላሴ ምክንያት የሆነ የጌታ እንደራሴ ሐዋርያው ፊልጶስ የነቢያትን ቃል ሰምቶ በመኖሩ ከገማልያ ስር ኦሪት በመማሩ የመሲሁ መምጫ መች ይሆን እያለ በለስር ተቀምጦ እያሰላሰለ በመተከዝና በማዘላይ ሳለ ዘመኑ ሲፈጸም ተስፋና መሻቱን ያውቃልና ጌታ ፍጹም ቅንነቱን ተከተለኝ ብቻ የሚለው አንድ ቃል የልቡን ስለሚያውቅ አለና ይበቃል። ከመንገድ ሲጠራው ተከተለኝ ብሎ ያለውን በሙሉ እርግፍ አርጎ ጥሎ አምኖ የተጓዘ በኢየሱስ ክርስቶስ ታዛዥ አገልጋይ ነው ሐዋርያው ፊልጶስ። ተቀምጦ የማይውል በራሱ ሲደነቅ ለወንድሙ መዳን አብዝቶ የሚጨነቅ እርሱ የገባውን ዕውቀትና ሚስጥር ለሌላው ሊያሳውቅ ሊያስተምር የሚጥር የናዝሬቱን መሲህ ናመተ ተመልከት ብሎ ለናትናኤል በሐሳቡ ሳይሟገት ወስዶ ያገናኘው ከኢየሱስ ክርስቶስ ጠቢብ መምህር ነው ሐዋርያው ፊልጶስ። ጥያቄ አንስቶ አብንን የሚል ጌታም እኔን ያየ አብን አየ እንዲል ለእኛም እንዲገባን ምስጢረ ስላሴ ምክንያት የሆነ የጌታን ደራሴ። ጣዖትን ያጠፋ በዓለም እየዞረ የግሪክን ሰዎች ወንጌል ያስተማረ ብዙ መከራና ስቃይ ተቀብሎ ቁልቁል ተዘቅዝቆ እንደ በግ ተሰቅሎ ሰማዕት የሆነ የሃይማኖት ጠበቃ ሰማያዊ አክሊል ለማግኘት የበቃ እስከዛሬም ድረስ በቃል ኪዳን ጸጋው ተአምር የሚሰራ በከበረ ስጋው የሰማይ መልክ ያለው እንደ ኦፈ ጣዖስ ጽኑ ሰማዕት ነው።